ሰላምና ጤና በእያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታችሁን እንድታደርጉ በአክብሮት እንጋብዛለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታ ይደረጋል። በተለይ ደግሞ አርሰናልና ሪያል ማድሪድ የሚያደርጉት ጨዋታ እጅግ በርካቶች በጉጉት ይጠብቁታል። ከዚህ ጨዋታ ጋር በተያያዘ የተለያዩ ሰዎች ሀሳቦቻቸውን እየሰጡ ይገኛሉ። የእነሱን ሀሳቦች ወደ እናንተ እናደርሳለን። እንደተለመደው ግን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችንም ማንሳታችንን የምንቀጥል ይሆናል። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ከእኛ ጋር በራችሁ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያው በኋላ ተመልሰን ስንመጣ ወደ ዛሬ ፕሮግራማችን በቀጥታ የምናመራ ይሆናል። አብራችሁን ይቆዩ። ሃሪ ኬን የሚነሱት ወሬዎችን ውድቅ አድርጓል። ሀሪኬን በዚህ ክረምት ወደ ፕሪሚየር ሊግ ሊመለስ ስለሚችለው ግምት በቅርብ ሳምንታት ሲነሳ ነበር። የተጫዋቹ መዳረሻ ለመሆንም ሊቨርፑል እንደ ዋና እጩ ቀርቦ ነበር። የ31 ዓመቱ ተጫዋች በነሐሴ 2023 ከቶትንሃም ወደ ባየር ሚኒክ ከተዘዋወረ በኋላ እንግዲህ በ83 ጨዋታዎች 77 ጎሎችን ማስቆጠር ችሏል። ተጫዋቹ ካለፉት ጥር ጀምሮ እንግዲህ ወደ እንግሊዝ ከመመለስ ጋር ስሙ ሲነሳም ነበር። ሀሪኬን ሊቨርፑልን ሊቀላቀል ይችላል ተብሎ ከተነገረ በኋላ እንደ አሊ ማይስ ኮት ያሉ ተንታኞችም ዝውውሩን ደግፈው ሲያወሩ ነበር። ነገር ግን ሃሪ ኬን አሁንም በጀርመን ባለው ቆይታ በጣም ደስተኛ ነው። ምንም እንኳን ኮንትራቱ እንግዲህ በቅርቡ ቢጠናቀቅም፣ እንዲሁ ደግሞ ትኩረቱም የአለን ሺረርን የፕሪሚየር ሊግ የግብ ሪከርድ መስበር ቢሆንም ወደ እንግሊዝ ግን በፍጥነት የመመለስ ሀሳብ የለውም የሚሉ መረጃዎች ናቸው የወጡት። የባየር ሙኒክ አጥቂ ከኢኤስፒኤን ጋር ባደረገው ቃለ ምልልስ ሲናገር በእርግጠኝነት ጥቂት የዘፈቀደ ወሬዎች ያሉ ከየት እንደሚመጡ አላውቅም። እኔ ሙሉ ትኩረቴ በባየር ሚኒክ ላይ ነው። የዝውውር ምንጮች ይህንን ነገር ከየት እንዳመጡት አላውቅም። የሚነገሩት ነገሮች ሁሉ ከእውነት የራቁ ናቸው። እኔ እዚህ በባየር ሚኒክ በጣም ደስተኛ ነኝ። በአሊያንዝ ብዙ ዋንጫዎችን ለማሸነፍም እሰራለሁ ብለዋል። እንግሊዛዊ አጥቂ እስከ 2027 ድረስ በአሊያንዝ አሬና ኮንትራት አለው። ሃሪኬን ከክለቡና እንዲሁ ደግሞ ከባህላቸው ጋር አሁን ላይ መግጠሙ ነው እየተገለጸ እንዲሁ የሚገኘው ከዛ በተጨማሪ የተለያዩ ጉዳዮች ይነሳሉ ከሀሪኬን ጋር በተያዘም የሚነሱት ነገሮች በሙሉ ግን ከእውነት የራቁ ናቸው የሚል አይነት ሀሳብን ነው ሀሪኬን እየሰጠም የሚገኘው የኬንን ሁኔታ በርካታ የፕሪምየር ሊግ ክለቦች በቅርበት እየተከታተሉት ነው ነገር ግን እንዲህ አይነት ወሬም ሃሪኬን እንግዲህ በይፋ አጣጥሎታል። ሃሪኬን በህይወት ዘመኑ ትልቅ ዋንጫን አላሸነፈም። ሆኖም ግን በባየር ሚኒክ ከዚህ ሲዝን ቡንደስ ሊጋን የማሸነፍ እድል አለው። ስለሆነም የሃሪኬን የዋንጫ ጥያቄ በዚህ ዓመት ምላሽ ሊያገኝ ይችላል ተብሎ ነው በርካቶች ምላሾቻቸውን እየሰጡም የሚገኙት። የቀድሞው የቸልሲ አሰልጣኝ ሮቤርቶ ዲማቲዮ በዚህ ክረምት ቸልሲ አዲስ አጥቂ እንዲያስፈርሙ ተናግረው በሂደት ውስጥ ሁለት ተጫዋቾችን ሰይመዋል። ከብሪቲሽ ኦንላይን ጋር ባደረገው ውይይት ዲማቴዎ ስለ ሰማያዊዎቹ ወቅታዊ ሁኔታ ሀሳቡን እንዲያቀርብ ተጠይቆ ምላሽ ሰጥቷል። እኔ ኒኮላስ ጃክሰንን በጣም ወደዋለሁ። እሱ የተሻለ መሆን የሚችል ተጫዋች ነው። አሁንም እንግዲህ እንደማስበው ቼልሲዎች በውድድር አመቱ 25 ጎሎችን የሚያስቆጥርላቸው አጥቂ ያስፈልጋቸዋል። ሊጉን ማሸነፍ ከፈለጉ ወይም ደግሞ ከሌሎቹ ውድድሮች ላይ መፎካከር የሚፈልጉ ከሆነ ጥሩ ግብ አስቆጣሪ ይፈልጋሉ። ይህ ፍላጎቴ ጃክሰንን ለመተቸት አይደለም። ሌላ አጥቂ የሚያስፈልጋቸው ይመስለኛል። ጃክሰንን የሚያገዝና እሱ እንዲያድግ የሚያደርግ ጥሩ ጎል አስቆጣሪ ያስፈልጋቸዋል። ለቸልሲ ጥሩ ሊሆኑ የሚችሉ ሁለት የአጥቂ አማራጮች አሉ። አንደኛው አሌክዛንደር ኢሳክ ነው። ራሱን በኒውካስል ዩናይትድ እያሳየ ነው። አሁንም በፕሪሚየር ሊግ ውስጥ ካሉት ምርጥ አጥቂዎች መካከልም አንደኛው ነው። ስለዚህ ሊጉን ጠንቀቆ ያውቀዋል። ለቸልሲ ደግሞ ጥሩ አማራጭ ነው። በዚህ ቪክተር ኦስሜንም ሌላኛው ነው። እንግዲህ ቢያመጡት እላለሁ። ከዚህ ቀደም ከክለቡ ጋር የተገናኘ ስም ነው። ቪክተር ኦስሜን ትልቅ አጥቂ ነው። ከሁለቱ አንዱ ቸልሲ እንዲያስፈርም እመኛለሁ። ምናልባት በክረምቱ የክለቡ አስተዳዳሪዎች ቅድሚያ የሚሰጡት ቦታ የአጥቂ ቦታ ስለሆነ ከአሌክዛንደር ኢሳክና ከቪክተር ኦስሜን አንዳቸው ወደ ስታምፎርድ ብሪጅ መምጣት ለረጅም ዓመታት ተፎካካሪ ሆኖ ለመቆየትም ዋስትና ይሰጣቸዋል ብሏል። የቸልሲ ኢላማ እንደሆነ የተነገረለት አሌክዛንደር ኢሳክ በውድድር አመቱ በኒውካስል ዩናይትድ ጥሩ ብዛት እያሳየ ነው። የ25 አመቱ ተጫዋችም እንግዲህ በዘንዶ የውድድር ዘመን ለቡድኑ ባደረጋቸው 33 ጨዋታዎች 23 ያክል ግቦችና 5 አሲስቶችን አድርጓል። በአጠቃላይ 28 ግቦች ላይ አስተዋጽኦ በማበርከት ቡድኑ የካራባው ዋንጫን እንዲያነሳስ ችሏል። ችሏል በአንጻሩ ቪክተር ኦሰሜን በጋላት ሳራይ ድንቅ ጊዜን እያሳለፈ ነው። የ26 ዓመቱ ናይጄሪያዊ በዚህ ውድድር ዓመት ለቱርክ ቡድን ባደረጋቸው 31 ጨዋታዎች 26 ጊዜ ኳስና መረብን አገናኝቶ አምስት አሲስቶችን አድርጓል። እንዲሁም ሮቤርቶ ዲማቲዮ የቼልሲ ባለቃ ኤንዞ ማሬስካን አውድሷል። ዲማቲዮ የአሁኑ የቼልሲ አሰልጣኝ ኤንዞ ማሬስካ የቀድሞ ክለባቸው ትክክለኛ ምርጫ እንደሆነ ተናግሯል። እንዞ ማሬስ ካን በጣም ወደዋለሁ። ጥሩ እግር ኳስን ይጫወታል፣ ብዙ ድሎችን ይፈጥራል። ለመለው ጥረ ነገሮች የተሻሉ ሊሆን ይችላሉ። ነገር ግን በቸልሲ ውስጥ ጥሩ ያጫውት ስርአት አለ። አሁን ላይ በቸልሲ ምንም አይነት ችግር አይታየኝም። ከማሬስ ጋር ጥሩ ግዜን ይጠብቃቸዋል ሲልም ጭምር ነው የተናገረው። እንግዲህ እነ ተናገረው የቀድሞ ተጫዋቻቸው ሮበርቶ አሰልጣኛቸው ዲማቲዮ ነው። የሊቨርፑል ኢላማ የሆነው የመስመር ተከላካይነን እንመልከት። ሊቨርፑል ኬሊያንን እንግዲህ ከፍራይ በርግ በክረምት የዝውውር መስኮት የማስፈረም ፍላጎት እንዳላቸው ነው ቲቢአር ፉትቦል የዘገበው። የቀይ መስመር ተከላካዩ የትሬንት አሌክዛንደር አርኖልድ ምትክ ሆነው አንፊልድ ሊመጣ እየታሰበ ነው። እንደ ሪፖርቶቹ ከሆነ ኮንትራቱ በዚህ ክረምት ሲል ያበቃም ይችላል። ሪያል ማድሪድ የሚቀላቀለው ትሬንት አሌክዛንደር አርኖልድ ተተኪው ካሁን የተገኘ ይመስላል። እንግዲህ ኬሊያን ሴልዲሊያ ይባላል ተጫዋች በዚህ ውድድር ዘመን በፍራይበርግ በአጠቃላይ 17 ጨዋታዎችን በሁሉም ውድድሮች የተጫወተ ሲሆን በሁለት አጋጣሚዎች ጎል ማስቆጠር ችሏል። ተጫዋቹ ለአንድ ለአንድ ግንኙነቶች ውስጥም አቅሙን በተደጋጋሚ ማሳየት ችሏል። ዘገባው አክሎ ማንቸስተር ሲቲ ከቀያዮቹ ጋር በመሆን የ22 ዓመቱን ፈረንሳዊ ኮኮብም የማምጣት ፍላጎት አሳይተዋል። በአሁኑ ጊዜ ሊቨርፑሎች ከትሬንት አሌክዛንደር አርኖልድ መልቀቅ በኋላ ከሆነር ብራድሌን ለመጠቀም እያሰቡ ነው። ነገር ግን ለአርነስሎት ቡድን የላቀ ብቃት ያለው ተጫዋች ያስፈልጋቸዋል። ሊቨርፑሎችም ሰሜን አይርላንዳዊውን ኢንተርናሽናል በቅርቡ አዲስ ኮንትራክት ሊያቀርቡለት ለት ይፈልጋሉ። ነገር ግን ይህም አዲሱን ተጫዋች ከማስፈረም ግን አያግዳቸው። ለሀገሩ ፈረንሳይ አንደር 23 ቡድን ሁለት ጨዋታዎችን ያደረገው ፈረንሳዊ በ2020 የክረምት የተጫዋቾች የዝውውር መስኮት ፍራይበርግን ከመቀላቀሉ በፊት በሜትስ ነበር። በዚህ የውድድር ዓመት በቡንደስሊጋ ስምንት ጨዋታዎችን ጀምሯል፣ እናም በአጠቃላይ እስካሁን 756 ደቂቃዎችንም ተጫውቷል። የኬሊያን ሲሊ ዲያሊን የኮንትራት ሁኔታ ለሊቨርፑል ወስድ አስደሳች ነው። የተጫዋች ከፍራይበርግ ጋር ያለው ኮንትራት በ2026 የሚያበቃ ሲሆን፣ ይህ ማለት የጀርመኑ ክለብ የተወሰነ ዋጋ ለማግኘት በዚህ ክረምት ሊሸጥ ይፈልጋል። ሊቨርፑል በውድድር ዓመቱ መጨረሻ የፕሪምየር ሊግ ሻምፒየን እንደሚሆኑ እርግጠኛ ሲሆኑ፣ የ22 ዓመቱን ወጣት ብዙ ዋንጫዎችን ማሸነፍ በመፈለጉ ሊቨርፑሎችን ሊቀላቀል ይፈልግ ይሆናል። ከ2024 ኦሎምፒክ ጀምሮ ሊቨርፑል እና ሲቲ ይህንን ተጫዋች በትኩረት ይከታተሉት እንደነበር ዘገባው ገልጿል። ነገር ግን ፍላጎታቸው ከቅርብ ጊዜያት ወዲህ አንድ እርምጃ ከፍ ብሏል። በአሁኑ ሰዓትም በዓለም ላይ ካሉት የቀይ መስመር ተከላካዮች ጥሩ ተስፋ ከጣለባቸው ተጫዋቾች መካከል ይህኛው ተጫዋች አንደኛው ሲሆን፣ በክረምቱ ወደ ሰሜን እንግሊዝም ለመሄድ እድል አለው ተብሎ ነው አሁን ላይ የሚታሰበው። በሃንሰፍሊክ የሚፈለገው የክንፍ ተጫዋች በጀርመናዊው አሰልጣኝ በክረምቱ የአጥቂ መስመሩን በእጅጉ እንደሚያሻሽሉት ያምናሉ። ለክለቡ ቅርበት ያላቸው የመረጃ ምንጮች እንደገለጹት ሃንስ ፍሊክ በባየር ሚኒክ አብሮት የሰራውን የጀርመኑን አሰልጣኝ እስታይል ጠንቅቆ የሚያውቀውን ፈረንሳዊ የክንፍ ተጫዋች ኬንግስላይ ኮማንን እንዲያስፈርሙለት ጠይቀዋል። በ በባየር ሚኒክ አብረው ካሳለፉት ጊዜ በኋላ ሃንስ ፍሊክ ከኬንግስላይ ኮማን ጋር አብሮ የመስራት ፍላጎቱ ከፍተኛ ነው። ኬንግስላይ ኮማን ከረጅም ጊዜ በባርሴሎና ራዳር ላይ ነበር። የኮማን ችሎታ የብሉግራናዎቹን የአጥቂ መስመርም ለማጠናከር በጣም ማራኪ አማራጭ ይመስላል። የተጫዋች ዋጋ ከባርሴሎና የፋይናንስ ሁኔታ ጋር የሚጣጣምም ይመስላል። ባርሴሎና በኪንግስሊ ኮማን ላይ ያለው ፍላጎት አዲስ አይደለም። ባለፈው ክረምት የፈረንሳዩን ተጫዋች ግ ሰው እንግዲህ ስም በተደጋጋሚ ከባርሴሎና ጋር ተያይዞ ሰምተናል። ሆኖም ግን ድርድሩ ስምምነት ላይ ላይደርስ ተጫዋቹ በባየር ሚኒክ ቆይቷል። አሁን ላይ ሃንስ ፍሊክ ተጫዋቹን በማሳመን ሁኔታውን ሊለውጠውም ይችላል። ነገር ግን ባየር ሚኒክም ኪንግስሌ ኮመንን ለመልቀቅ ቀላል አይሆንለትም። ጀርመናዊው አሰልጣኝ በኪንግስሌ ኮማን ባህሪያት ላይ ሙሉ እምነት አላቸው እናም ደግሞ ለፕሮጀክታቸውም ቁልፍ አካል አድርገው ይቆጥሩታል። ስለ ተጫዋቹ ያለው ግንዛቤና ከተጫዋቹ ምርጡን የማግኘት ችሎታውም ፈረንሳዊውን ባርሳን እንዲቀላቀልም ለማሳመን ወሳኝ ሊሆን ይችላል ተብሎ ይጠበቃል። በሚቀጥለው ክረምት ባርሴሎና ኪንግስሌ ኮማንን የማስፈረም ጉዳይ በድጋሚ ይመረምራል። ይሁን እንጂ ዝውውሩ ቀላል አይሆንም። ባየር ሚኒክ ከኮከብ ተጫዋቻቸው አንዱን ለመልቀቅ ፍቃደኛ አይደሉም። ባርሴሎና አገልግሎቱን ለማግኘት ከፍተኛ ገንዘብ ሊያቀርቡም ይገደዱ ይሆናል። ማንቸስተር ዩናይትዶች ለክሪስታል ፓላሱ ኮከብ ትልቅ ጥያቄ ሊያቀርቡ ነው። የማንቸስተር ዩናይትድ ቡድን ለቀጣዩ የውድድር ዘመን ተፎካካሪ ቡድን ለመገንባት እየሰሩ ሲሆን ማንቸስተር ዩናይትድ የብሪቼ ኢዜን በክረምቱ ቡድኑን ለማጠናከር ቅድሚያ ከሚሰጣቸው ጉዳዮች አንደኛው እንዲሆንም አድርጎታል። የዝውውር ገበያው ሲከፈት የክለቡ ስራ አስፈጻሚዎች የክሪስታል ፓላሱን የአጥቂ አማካይ ቡድናቸውን ለማጠናከር ትክክለኛ መገለጫ ያለው ተጫዋች አድርገው ለይተውታል። ነገር ግን ክሪስታል ፓላስ ከ60 ሚሊዮን ፓውንድ ባነሰ ዋጋ እንግዲህ ሲለቀው ስለማይፈልግ አገልግሎቱን ማግኘት ቀላል አይሆንለትም። በክሪስቶፈር ቪቬልና በጄሰን ዊልኮክስ የሚመራው የዩናይትድ የስፖርት ማኔጅመንት ለክረምት ገበያም የተለያዩ አማራጮችን በመመልከት ላይ ሲሆኑ በኤብሬቼ ኢዜ ላይ ያለው ፍላጎትም ጠንካራ ነው ዩናይትድ ኤብሬቼ ኢዜን ባለፈው ክረምትም ሲፈልገው እንደነበር ይታወሳል የጎል ዕድሎችን የመፍጠር ችሎታውና ሁለገብነቱ የአሰልጣኝ እስታፉን ቡድንን ከማጠናከር ሀሳብ ጋር ይስማማል በተጨማሪም ሩበን አሞሪም በፕሪምየር ሊጉ ተፎካካሪ ለመሆንና ለውጥ ለማምጣትም ትልልቅ ተሰጥኦ ያላቸውን ተጫዋቾችም በቡድን ውስጥ መጨመር ይፈልጋል ቶተንሃሞች የተጫዋቹን ሁኔታ በቅርበት እየተከታተሉት ሲሆን ወደ ጨረታው ሲገቡ ይችላሉ በሌላ በኩል ክሪስታል ፓላስ ከኢብሪቼ ኢዜ ጋር ብቻ አይደለም በክረምቱ ሊለያዩ የሚፈልጉት እነ አደም ዋርተን፣ ማርክ ጉሂና ዣን ፊሊፕ ማቴታ ያሉ ሌሎች ተጫዋቾችም የወሳኝ ቡድኖቹን ትኩረትም ስበዋል። ዩናይትድ ከነኛ አራት የፓላስ ተጫዋቾች ጋር ስሙ መያያዙ ይታወቃል። ማንቸስተር ዩናይትድ ዣን ፊሊፕ ማቴታን የማስፈረም እድል ግምት ውስጥ አስገብተው ነበር ምንም እንኳን አጥቂው ላይ ያላቸው ፍላጎት እንዳጥቂ አማካዩ ጠንካራ ባይሆንም። በተጨማሪም ተከላካዩ ማርክ ግውሂ እና አማካዩ አደም ዋርተንም በሩበን አሞሪም ፍላጎት ላይ ያሉ ተጫዋቾች ናቸው። ራያን ቸርኪ በክረምቱ ወደ ፕሪሚየር ሊጉ ሊመጣ ይችላል። አርሰናል ራያን ቸርኪ ለማስፈረም ፍላጎት እንዳለው ዘገባው አመልክቷል። ነገር ግን ማንቸስተር ዩናይትዶች የሊዮኑን ተጫዋች ለማስፈረም ፉክክር ላይ ይገኛሉ። ሪያን ቸርኪ ከ2010 ጀምሮ በሊዮን ቡድን ውስጥም ከአካዳሚ ጀምሮ ቆይቷል። ከፈረንሳዩ ክለብ የወጣቶች ቡድን ከመጣ በኋላ በአንደኛ ቡድን ውስጥም 176 ጨዋታዎችን አድርጓል። ሪያን ቸርኪ በእነዚህ ጨዋታዎች ውስጥም 25 ጎሎችን ሲያስቆጥር 42 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። እንደ ቲቢ አር ፉትቦል ዘገባ ከሆነ ሪያን ቸርኪ ከምርጥ ተስፋ ሰጪ ወጣት ተጫዋቾች አንደኛው ተብሎ ሲወደስ የቆየ ቢሆንም አሁንም ግን ወደ ትልቅ የአውሮፓ ክለቦች ለመሄድም እየተዘጋጀ ነው። ተጫዋቹ ከቀጣይ ክረምት በኋላ በሊዮን አይኖርም። ከእንግሊዝ አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ክሪስታል ፓላስ፣ ኤቨርተን እንዲሁም ከጣሊያን አታላንታ፣ ዩቬንቱስ በክረምቱ የ21 ዓመቱን ተጫዋች ለማስፈረም ይፈልጋሉ። ይሁን እንጂ የሊዮኑ እንግዲህ አጫዋች ተጫዋች አሁን ላይ የመጨረሻ ውሳኔውን አልወሰነም። ተጫዋቹ ወደ ፕሪምየር ሊግ ሊሄድ እንደሚችል ግን ይጠበቃል። አርሰናል አሁን ላይ የሪያን ቸርኪን ዝውውር ፉክክር ተቀላቅሏል። ቲቢአር እንደዘገበው ከሆነም ፈረንሳዊ ወጣት በዚህ የውድድር ዘመን ካሳየው ብቃት በኋላ አርሰናሎች ተጫዋቹን ለማግኘት እያሰቡ ነው። ቸርኪ ከሊዮን ጋር በዚህ ክረምትም ከ25 ሚሊዮን ፓውንድ ባነሰ ዋጋ እንዲለያይም የሚያስችለው ስምምነት እንዳለው ነው የሚገለጸው። የ21 ዓመቱ ተጫዋች በዘንድሮው የውድድር ዘመን በቀኝ ክንፍና በአጠቃላይ ደግሞ በአጥቂ አማካይ ቦታ ላይ የተጫወተ ሲሆን በሁሉም ውድድሮች በ35 ጨዋታዎች አድርጎ 8 ጎሎችን አስቆጥሮ 18 አሲስቶችን ማድረግ ችሏል። ረያን ቸርኪ እንደ ቀደሞው የቸልሲ ኮኮብ ተጫዋች ኤዲን ሃዛርድ ጥሩ እንደሚሆን ተገምቷል። ፈረንሳዊው ማርቲን ሞስሊየርም በጁላይ 2023 ለቲኤንቲ ሲናገር ቸርኪ እንደ ኤዲን ሃዛርድ የፕሪምየር ሊግ ኮኮብ መሆን ይችላል፣ ወጣቱ ልዩ ድሪብለር ሲልም እንዲሁ ተናግሮት ነበር። ዘገባው አክሎም ቤርታ አዲሱ ስፖርቲንግ ዳይሬክተር አድርገው የሾመው አርሰናል የሪያን ቸርኪን የክረምት ውል የሚፈልገው ብቸኛው ክለብ እንዳልሆነ ግልጽ አድርጓል። ማንቸስተር ዩናይትዶችም የሊዮኑን ኮከብ ለማስፈረም ፍላጎት ያላቸው ሲሆን፣ ስለ ተጫዋቹ እንደጠየቁም ተነግሯል። ማንቸስተር ዩናይትድ በፈረንሳዊው ላይ ያላቸው ፍላጎት በጣም የላቀ ደረጃ ላይ ያለ ይመስላል። ምክንያቱም ቀደም ብለው ስለ ተጫዋቹ ሁኔታን በመጠየቃቸው ነው ተብሎ ዘገባው አስፍሮታል። የአውሮፓ ክለብ ኢንጎሎ ኮንቴን ለ ለማስፈረም ይፈልጋል። ፈረንሳዊው አማካይ በ2026 የዓለም ዋንጫ ላይ በጥሩ ሁኔታ ለመጫወት ወደ አውሮፓ ለመመለስ እያሰበ ነው። ቤሽኪታሽ በመጪው የዝውውር መስኮት የመሃል ሜዳውን ለማጠናከር አይኑን በኢንጎሎ ኮንቴ ላይ አድርጓል። የ34 ዓመቱ ኢንጎሎ ኮንቴ በአልኢቲሃድ በሳዑዲ አረቢያ ያለው ጊዜን አቋርጦ ወደ አውሮፓ እግር ኳስ መመለስም ይችላል። ከቱርክ የወጡ ዘገባዎች እንደሚያሳዩት የቤሽክታሽ አለቃ ኦሌጉነር ሶልሻየር ከተጫዋቹ ጋር ውይይቶችን ማድረጋቸውና ይህም በሥራው ውስጥም አዲስ ፈተናን ለመሞከር እንደተዘጋጀ ተሰምቷል። በ2018 ከፈረንሳይ ጋር የዓለም ዋንጫ ሻምፒዮን የሆነው አማካይ በሳዑዲ ሊግ ቆይተው አስደናቂ እንቅስቃሴን ማድረግ የቻለ ሲሆን በአልኢቲሃድ 68 ጨዋታዎችን አድርጎ 9 ጎሎችን አስቆጥሯል። ኢንጎሎ ኮንቴ በኢቲሃድ እንግዲህ በአልኢቲሃድ ትልቅ ብቃቱን ቢያሳይም ከቡርኑ ጋር ምንም አይነት ዋንጫን አላሸነፈም። የደግሞ አዳዲስ እድሎችን ለመፈለግ በሚወሰነው ውሳኔ ላይ ተጽዕኖ ሊያሳድር እንደሚችል፣ አሁን ላይ የሳዑዲ ሊግ አልኢትያድ እየመራ ሲሆን ኢንጎሎኮንቴ ቀጣዩን እርምጃ ከመውሰዱ በፊት በሳዑዲ አረቢያ ሻምፒዮን እንደሚሆን እምነቱ አለው። አማካ ያወከ በሽክታሽ ውጪ በብዙ የአውሮፓ ቡድኖች ማራኪ ተስፋ ሆኖ ቀጥሏል። በዲዴዴሾ ቡድኑ ውስጥም ቁልፍ ከሆኑ ተጫዋቾች መካከል አንደኛው በመሆን ወደ አውሮፓ መመለሱ የጨዋታ ደረጃውን ከፍ ያደርግለታል። የኢንጎሎ ኮንቴ ብቃት እንደ አትሌቲኮ ማድሪድ እና ባርሴሎና ባሉ ክለቦችም ትኩረትን ስቦ ነበር። በአሁኑ ሰዓት የቤሽክታሽ አገልግሎቱን ለማግኘት ዝውውር ፉክክሩን እየመራ ነው። ነገር ግን ሁሉም የሚወሰነው ኮንቴ በሚቀበላቸው ጥያቄዎች መሰረት ሲሆን እንጎሎ ኮንቴ የወደፊት ሕይወቱን በሚመለከትም ውሳኔውን በአመቱ መጨረሻ ያሳውቃል ተብሎ ነው የሚጠበቀው። ሪያል ሶሴዳድ ከተጫዋቹ አንዱን በሚቀጥለው ክረምት በ40 ሚሊዮን ዩሮ ሊሸጥ ይችላል። ሉካ ሱቺች በውድድር ዘመኑ በሪያል ሶሴዳድ ካሉት ድንቅ ተከላካዮች ድንቅ ተጫዋቾች አንደኛው ነው። ባለፈው ክረምት በ10 ሚሊዮን ዩሮ የመጣው ወጣቱ ክሮኤሻዊ አማካይ በሳንሰባስቲያን በፍጥነት በቡድን ውስጥ ራሱን አሳይቷል ትልቅ ተሰጦ የጨዋታ እይታና የተጋጣሚ የግብ ክልል ላይ በቶሎ የመድረስ አቅሙ የኢንተር ሚላንንና የሌሎች የአውሮፓ ቡድኖችንም ትኩረትን ስቧል ኢንተር ሚላን በመጀመሪያው ጥያቄ ለሱሲች ያቀረበው መዘጋጀት ተሰምቷል የ22 ዓመቱ ሱሲች በዚህ ዕድሜው እንግዲህ ያልተለመደ የእግር ኳስ ብስለትን አሳይቷል። ከላሊጋው ጋር በመላመድ በኢሚሊያኖ አግሌሲያስ እቅድ ቁልፍም አካል ሆኗል። የመሀል ሜዳ ያሳየው ብቃትም በዝውውር ገቢያው ላይ ስሙ ከፍ ብሎ እንዲሰማም አድርጎታል። የተጫዋቹ እድገት በጣም ጥሩ ከመሆኑ የተነሳ የአውሮፓ ታላላቅ ቡድኖች እሱን በቅርበት መከታተልም ጀምረዋል። ኢንተር ሚላን አንድ እርምጃ ወደፊት በመጓዝ የመጀመሪያ ነው። የጣሊያኑ ክለብ የክሮኤሽያዊውን ተጫዋች አገልግሎት ለማግኘትም ወደ 40 ሚሊዮን ዩሮ የሚጠጋ ዋጋ ሊያቀርቡ ይችላሉ። ይህ ቁጥር ሪያል ሶሴዳድ ባለፈው ክረምት ያደረገውን ኢንቨስትመንት በአራት እጥፍም ያሳድግለታል። ይህ ዝውውር በቅርብ ጊዜያትም ለባስኩ ክለብ በጣም ትርፋማ ከሚሆኑት አንደኛው አድርጎታል። የሪያል ሶሴዳድ ቦርድ አሁን ላይ አስፈላጊውን ውሳኔ ይጠብቀዋል። በአንድ በኩል ትልቅ አቅም ያለው ተጫዋች መሸጥ ለቡድኑ ጎጂ ቢሆንም ኢንተርሚላን በጠረጴዛው ላይ ሊያቀርበው የሚችለው ዋጋን ግን ውድቅ በማድረግ አስቸጋሪ ሆነ ይመስላል። ለሪያል ሶሴዳድ ይህ የዝውውር ትልቅ ኢኮኖሚያዊ እድልንም ያመጣለታል ተብሎ ነው የሚታሰበው። አትሌቲኮ ማድሪድ የሮሜሮን ዋጋ ሰምቷል። አርጀንቲናዊው የመሃል ተከላካይ በሲሞኔ ቅድሚያ የሚሰጠው ጉዳይ ነው፣ ነገር ግን ፊርማውን ለማግኘት በጣም የተወሳሰበ ነው። የአትሌቲኮ ማድሪድ ከባርሴሎና ጋር የኮፓ ዴልሬ የግማሽ ፍጻሜ ጨዋታን ለማድረግ በዝግጅት ላይ ቢሆንም የዋንዳ ሜትሮፖሊታኖ ቢሮዎችም በመጪው የዝውውር ገበያ ሁኔታ ላይ እየሰሩ ናቸው። ዲያጎ ፓብሎ ሲሞኔ አስተማማኝ መሪ የተከላካይ ክፍሉን ማጠናከር እንደሚፈልግም ግልጽ አድርጓል። ዋነኛ ምርጫው ክሪስቲያን ሮሜሮ ነው። አርጀንቲናዊው አሰልጣኝ የተከላካዩ ቶትናምን መልቀቁ ቀላል እንዳልሆነ ቢያውቅም ፊርማውን ለማግኘት ግን የሀገራቸው ልጅ ማነጋገራቸው ተሰምቷል። የ26 ዓመቱ ተከላካይ የቶትናም ሆትስፐር ስኩል ተጫዋች ሲሆን የ2022 የዓለም ዋንጫ በኳታር ያሸነፈው የአርጀንቲና ብሔራዊ ቡድን ዋና ተጫዋች ነበረ። ሮሜሮ ራሱን በፕሪምየር ሊግ ካሉ ምርጥ የመሃል ተከላካዮች አንዱ አድርጎም አሳይቷል። በቶትናም እስከ 2027 ድረስም ኮንትራት ያለው ሲሆን የመሸጫ ዋጋው በ80 ሚሊየን ይሮ አካባቢ እንደሆነ ቶትናሞች ለውኪሎቹ አሳወቀዋል። ሆኖም ግን ክሪስቲያን ሮሜሮ በዲየጎ ሲሞኔ ስር ለመጫወትና የአትሌቲኮን የተከላካይ መስመር የመምራት ዕድልንም እንዳስደሰተው ተዘግቧል። አትሌቲኮች ዝውውሩን ቀላል እንደማይሆንላቸው ያውቃሉ። ነገር ግን ለዝውውሩ መፍትሄ ለማግኘት ተስፋ አድርገዋል። ተጫዋቹን ለማምጣትም ከፍተኛ ዋጋ ማውጣት የግድ ሲሆንባቸው የማድሪዱ ክለብ አርጀንቲናዊውን የፕሮጀክታቸው ቁልፍ አካል አድርገውም ስለሚያዩት ከቶተንሃም ጋር ከስምምነት ለመድረስ መታገል ይኖርባቸዋል። ሻቪ አሎንዞ ከስፔን እግር ኳስ ተስፋዎች አንዱን እንዲፈርምለት ጠይቋል። በአየር ሌቨርኩዘን በክረምቱ የተጫዋቾች የዝውውር መስኮት ተፎካካሪ ቡድን በቡንደስሊጋው ለመገንባትም ቡድናቸውን ማጠናከር ይፈልጋሉ። ሌቨርኩዘኖች ለቀጣዩ የውድድር ዘመን እቅድ ለማውጣት ከወዲሁ እየሰራ ነው። እናም ከዣቪ አሎንሶ ልዩ ጥያቄዎች አንደኛው የቀኝ ተከላካይን ቦታ በአንድሬ ራቲዮ ማጠናከር ነው። የራዮ ቫይካኖ ተጫዋች የበርካታ የአውሮፓ ክለቦችን ፍላጎት በመሳብ ለቡድኑ ጠንካራ የአካልም ሆኖ አሁን ላይ ጎልቶ ወጥተዋል። ከጀረሚ ፍሪምፖንግ መልቀቅ ጋር ተያይዞ የጀርመኑ ክለብ አስተማማኝ ተተኪ ለማግኘትም እየፈለገ ነው። እናም የሮማንያው ኮከብ አቅም በስፔናዊው አሰልጣኝ ከሚፈለጉት መገለጫዎች ጋርም በትክክል ይጣጣማል። የ26 ዓመቱ ራትዮ በላሊጋ ውስጥም ካሉት የመስመር ተከላካዮች ስሙ ከፍ ብሎ ይጠራል። የመከላከል አቅሙ ከትልቅ ፍጥነትና የማጥቃት ብቃት ጋር ተዳምሮ የብዙ ቡድኖችንም ትኩረት ስቧል። በስፔን ባርሴሎናና አትሌቲኮ ማድሪድ እድገቱን በቅርበት ሲከታተሉ፣ በፕሪምየር ሊግ ሊቨርፑልና ቶትንሃም እሱን ለማስፈረም ፍላጎት አሳይተዋል። ራዮ ቫይካኖ የተጫዋቻቸውን አቅም ስለሚያውቁ ለመልቀቅ ቀላል አይሆንም። የራቲዮ የውል ማፍረሻ 25 ሚሊዮን ዩሮ ሲሆን የማድሪዱ ክለብም ሙሉ ክፍያውን ይፈልጋል። በተጨማሪም ከተጫዋቹ ሽያጭ 50 በመቶ ከተጫዋቹ ድርሻ ያለው ቪያሪያል የሚያገኝ ይሆናል። በሻቪ አሎንሶ እየተመራ የውድድር ዘመኑን ያሳለፈው ሌቨርኩዘን ቡድኑ በአዳዲስ ከፍተኛ ደረጃ በተሰጣቸው ተጫዋቾች ለማጠናከርም እያለመ ነው። የራቲዮ መምጣትም የተከላካይ መስመሩን ጥንካሬ ለመጠበቅና በጎን በኩልም የበለጠ የማጥቃት ጥልቀትን የመጨመር ይረዳል። ነገር ግን ራቲዮን የማስፈረም የሚደረገው ፉክክር ጠንካራ እንደሚሆን የሚጠበቅ ሲሆን በሁሉም ነገር በተጫዋች ፍላጎትና ቡርናቹ በሚያቀርቡት አቅርቦት ላይ የተመሰረተ ይሆናል ተብሎ ነው። አሁን ላይ መረጃዎቹ እየወጡ እንደሚገኙ ዘገባዎቹ ያሳዩት። ቸልሲዎች አጥቂ ለማስፈረም እየተመለከቱ ነው። ቸልሲዎች በክረምቱ የተጫዋቾች የዝውውር መስኮት አጥቂ ለማስፈረም ይፈልጋሉ። ቤንጃሚን ሸስኮን የወቅቱ የቸልሲ ተመራጭ አጥቂ ሲሆን፣ በቸልሲ የአጥቂ ፍለጋ ዝርዝር ውስጥም አናት ላይ ተቀምጧል ሲል ቲም ቶክ ዘግቧል። ኤንዞ ማሬስካ በዚህ የውድድር ዘመን ወቅትም ለኒኮላ ጃክሰን የበለጠ ፉክክርን ለማምጣት ይፈልጋሉ። የቼልሲ የዝውውር ኃላፊዎችን በክረምቱ አጥቂ ለማምጣት ከመጋረጃ ጀርባ እየሰሩ ነው። የቲም ቶክ ምንጮች እንደተናገሩት ቼልሲዎች በርካታ አጥቂዎችን ለይቶ እየተመለከቱ ሲሆን፣ ሁለት ትልልቅ ስሞችን አሁን ላይ ከስታምፎርድ ብሪጅ ውስጥም በቀዳሚነት ተቀምጠዋል። ቸልሲዎች የአረብ ለብዜሹን አጥቂ ቤንጃሚን ሼስኮ ትልቅ አድናቂ ናቸው። እናም በዚህ ክረምትም እሱን የማስፈረም እድልን ለመመልከት ከወኪሎቹ ጋር ግንኙነቶችን ማድረጋቸው ተረጋግጧል። ቤንጃሚን ሼስኮ በዚህ ክረምት ወደ 50 ሚሊዮን ዩሮ የሚጠጋ ወጪ ያስወጣል። እናም አርሰናል ከወዲሁ በክረምቱ ቤንጃሚን ሼስኮን ለመውሰድ እያሰበ ነው። አርሰናሎች ብዙ ጊዜ ከተወካዮቹ ጋር ይገናኙ ነበር። ስለዚህ ቸልሲዎች እሱን ለማስፈረም ከፈለጉ ትልቅ ፉክክር ከአርሰናል ሊጠብቃቸው እንደሚችል እና ከአርሰናል የተሻለ አቅርቦትም ማቅረብ እንደሚጠበቅባቸው ነው መረጃዎች አሁን ላይ በተደጋጋሚ እያሳዩ የሚገኙት። ነገር ግን ቸልሲዎች ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን እያደርጋሉ ተብሎ ነው እየተጠበቀም የሚገኘው። የዚህ ተጫዋችም እንዲሁ ትልቅ አድናቂዎች እንደሆኑ ጭምር ነው እየተገለጸ የሚገኘው። 50 ሚሊዮን ዩሮ የሚጠጋ የውል ማፍረሻውንም ውሉንም እንግዲህ ያስወጣቸዋል ተብሎ ይታሰባል። አርሰናልም እንዲሁ በክረምቱ ሴስኮን ለመውሰድም እያሰበ ነው። አርሰናሎች ብዙ ጊዜ ከተወካዮቹ ጋር ይገናኙ እንደነበር መረጃዎች እያሳዩ ይገኛሉ። ስለዚህም ደግሞ እንግዲህ ቸልሲዎችም እሱን ለማስፈረም ከፈለጉ በፍጥነት መንቀሳቀስ አለባቸው። ነገር ግን ቲምቶክ እንዳስነበበው ከሆነ ቤንጃሚን ሴስኮ ብቻ አይደለም የቸልሲ ፍላጎት፣ የኢፕስዊች ታውን አጥቂ ሊያም ዴላፕም አድናቂዎች መሆናቸው የታወቀ ሲሆን ሊያም ዴላፕንም ይመለከቱታል። ቸልሲዎች ከሊያም ዴላፕ ተወካዮች ጋርም ግንኙነት ፈጥረዋል። እናም የእንግሊዝ ከ21 ዓመት በታች ኢንተርናሽናልን ለማግኘትም ጠንካራ አቋም እንዳላቸው ይታመናል። ቲምቶክ እንዳረጋገጠው ከሆነም ለሊያም ዴላፕ 40 ሚሊዮን ፓውንድ እንደሚጠይቁና ቡድኑ በሊጉ ከቆየ እንደማይለቁትም ታውቋል። ዴላፕ የቸልሲ ፍላጎት ብቻ ሳይሆን ሊቨርፑል፣ ማንቸስተር ዩናይትድ፣ ኒውካስል ዩናይትድም የተጫዋቹ ሁኔታን ይመለከታሉ። ማንቸስተር ሲቲም ከአካዳሚው 20 በመቶ ሽያጭ ያገኛል። ስለሆነም ኢፕስዊች ታውን በዚያ አንቀጽ የሚፈጠረውን ጉድለትም ለማካካስ ስለሚፈልግ የሽያጩን ዋጋ ከፍ ያደርገዋል ተብሎ ነው የሚጠበቀው። ሲቲዝኖቹ ሊያም ዴላፕን በ40 ሚሊየን እንግዲህ ፓውንድ ዳግም ለማስፈረም አማራጭ እንዳላቸው ተዘግቧል። ነገር ግን በዚህ ክረምት የመመለስ ፍላጎት አላቸው ተብሎ ግን አይጠበቅም። አዲስ አጥቂ የሰሜዎቹ ቀዳሚ ጉዳይ ቢሆንም በሌሎች አካባቢዎችም ማጠናከርን ይፈልጋሉ። በሊጉ መቆየትን የሚፈልገው ግብ ጠባቂ ሳውዛምተን ወደ ሻምፒዮንሺፑ የመውረዱ ነገር አይቀሬ ነው፣ ወይም ደግሞ ወርዷል ተረጋግጧል። እናም ግብ ጠባቂ አሮን ራምስዴል ሳውዛምተንን ይዞ ወደ ታችኛው የመሄድ ፍላጎት የለውም። አሁን ላይ ሶስት የእንግሊዝ ፕሪምየር ሊግ ክለቦች ተጫዋቹን እንደሚፈልጉት ነው የተገለጸው። ሳውዝሃምፕተኖች እስካሁን በ29 ጨዋታዎች 9 ነጥቦችን ብቻ በማግኘት አስከፊ የውድድር ዓመትን አሳልፈዋል። እናም ደግሞ በአሁኑ ሰዓትም በፕሪምየር ሊጉ የደረጃ ሰንጠረዥ ግርጌ ላይ ሆነው ወደ ታችኛው ሊግ መውረዳቸውንም ማረጋግጠዋል። በዚህ ሳምንት መሸነፋቸውን ተከትሎ የኢቫን ጁሪቹ ቡድን በዚህ ምክንያትም የተወሰኑ ኮከብ ተጫዋቾቹን የማጣት ስጋት ላይ ናቸው። አሰልጣኙንም እንዲሁም ማጣታቸውን ዛሬ ሰምተናል። አሮን ራምስዴል በዚህ ክረምት ክለቡን የሚለቅበት ነገር እርግጥ ሲሆን መውጫ በር ላይ ከሚኖሩ የመጀመሪያዎቹ ተጫዋቾችም አንዱ ሊሆን እንደሚችል ምንጮች አጥብቀው ይናገራሉ። ባለፈው ክረምት በ25 ሚሊዮን ፓውንድ ከአርሰናል ሳውዛምተን የተቀላቀለው የ26 ዓመቱ ተጫዋች በዚህ የውድድር ዘመን ባደረጋቸው 21 የፕሪምየር ሊግ ጨዋታዎችም 50 ጎሎችን አስተናግዶ ሁለት ጊዜ ክሊንሺት ይዞ መውጣት ችሏል። ሆኖም ግን ራምስዴል ከፕሪሚየር ሊጉ ክለቦች ፍላጎት እንዳለው ተረጋግጧል። ግብ ጠባቂው ከሚመለከቱት አንደኛው ቦርንመስ ሲሆን ቼሪዎቹ ኬፕ አሪዛባላጋን በቋሚ ኮንትራት ማስፈረም ካልቻሉ እንግሊዛዊውን ኢንተርናሽናል ለማዞርም ሊንቀሳቀሱ ይችላሉ። ስፔናዊው ተጫዋች ከቸልሲ በውሰት የተወሰደ ሲሆን ቦርንመስ ዝውሩን ቋሚ ለማድረግ ንግግሮችን ለመክፈትም ማሰባቸውን ነው ለለንደኑ ቡድን አሳውቀው የነበረው። ቦርንመዝ የኬፕ አሪዛባላጋን ዝውር እንግዲህ ካመለጧቸው አሮን ራምስዴል ሊያስፈረሙት ይችላሉ። ነገር ግን የዳንኤል ፎርክ ቡድን ወደ ፕሪሚየር ሊግ ማደጉን ካረጋገጠም ከሊድስ ዩናይትድ ፉክክር ሊገጥማቸው እንደሚችል ተሰምቷል። ሊድስ ዩናይትድ በሻምፒዮንሺፕ ጥሩ የውድድር ዘመንን እያሳለፈም የሊድሱ ግብ ጠባቂ ማክሲሊየኒየር ቀርጽ ለአመታትም በሊድስ ጥያቄ ሲነሳበት ነበር። ፉርክ ሁሌም እንግዲህ ፈረንሳዊውን ቢደግፈም ቲም ቶክ እንዳስነበበው በዚህ ክረምት አዲስ ቁጥር አንድ ግብ ጠባቂ ለማስፈረም በቁም ነገር እንደሚመለከቱ ተሰምቷል። በተጨማሪም ቲም ቶክ ኒውካስል ዩናይትድ አሮን ራምስዴልን የኒክ ፖፕም የረጅም ጊዜ ተተኪ አድርገው ለማስፈረምም በፍላጎታቸው ላይ እንዳስቀመጡት ተነግሯል። የበርንሌውን ግብ ጠባቂ ጄምስ ትራፎርድንም እየተመለከቱ ነው። ራምስዴል ከሳው ዛምተን ጋር ባለው ኮንትራት ክለቡ ከወረደ የመልቀቂያ አንቀጽ እንዳለውም ይታወቃል። ጋሪ ሊኒከር የሩብ ፍጻሜውን አሸናፊነት ለአርሰናል ሰጥቷል። ጋሪ ሊንከር አርሰናል ሪያል ማድሪድን በቻምፒየንስ ሊግ ሩብ ፍጻሜ እንዴት ማሸነፍ እንደሚችል ገልጿል። ሊንከር አርሰናሉ ጨዋታውን ለማሸነፍ ሙሉ እምነት ሊኖራቸው እንደሚገባ አሳስቧል። የሚኬል አርቴታ ቡድን በሚቀጥሉት ሳምንታት በኤምሬትስ የመጀመሪያ ጨዋታውን ያደርጋል። አርሰናል በቻምፒየንስ ሊጉ ሶስተኛ ሆኖ በማጠናቀቅ ወደ ጥሎ ማለፉ መግባቱ ይታወሳል። ሆኖም ግን አርሰናል በጥሎ ማለፉ የ15 ጊዜ የአውሮፓ ቻምፒየንስ ሊግ የሆነውን ሪያል ማድሪድን ይገጥማል። ሎስ ብላንኮቹ ለዋንጫው ተወዳጆች መሆናቸው ቢያምንም ሊንከር አርሰናሎች በእርግጠኝነት የማለፍ እድሉ አላቸው ሲል ያምናል። ሊንከር ሲናገር ከሪያል ማድሪድ ጋር ስትጫወት የሪያል ማድሪድ ስም ትንሽ ሊያስፈራክ ይችላል ብዬ አስባለሁ፣ ነገር ግን አርሰናል ማሸነፍ ያለበት ይህንን ጨዋታ ነው። ይህንን ጨዋታ ለማሸነፍ በራሳቸው ማመን አለባቸው። ማሸነፍ እንደሚችሉም አስባለሁ ሲልም ነው የተናገረው። ማድሪድ ባለፉት ሁለት ወይም ደግሞ ሶስት ወራት ውስጥ ጥሩ አልነበሩም። ጥሩ ውጤቶችና መጥፎ ውጤቶችንም አግኝተዋል። ነገር ግን በላሊጋ ውስጥም ከጥቂት ወራት በፊት ጥሩ ብቃት በማሳየታቸው አሁንም ከባርሴሎና ጀርባ ናቸው። ማድሪዶች ባለፉት ወራት አንዳንድ መጥፎ ውጤቶችን አስመዝግበዋል። ስለዚህም አርሰናሎች የማሸነፍ እድሉን ያገኛሉ ወደሚለው ስሜት ውስጥም መግባት አለብን። በእርግጥ ሪያል ማድሪድ ለዋንጫው ተወዳጆች ይሆናሉ። በዚህ ውድድር ውስጥ ያሉት ዋነኛው ክለብ እነሱ ናቸው። እነሱን ለማሸነፍም በጣም አስቸጋሪ ናቸው። በሆነ መንገድም የተለየ ነገር ያላቸው ይመስላሉ። ብዙ ጊዜ በዚህ ውድድር ላይ እድለኞች ናቸው። እናም ደግሞ ሁልጊዜም እናገራለሁ፣ በጣም እድለኞች ናቸው። ነገር ግን በቀጥታ ወደ ጥሎ ማለፉ አለ መግባታቸው ለአርሰናል የራስ መተማመን ይሰጣል። ስለዚህም አርሰናል በዚህ ምክንያት እውነተኛ እድልን አግኝቷል ብዬ አስባለሁ። ሁሉም ሰው ይህንን ድልድል ሲመለከትም አርሰናል እንደሚወድቅ ያምን ነበር። ነገር ግን የሚሆነው ነገር የተለየ ነው ብዬ እኔ በግል ያምናለሁ ብሏል። አርሰናሎች ለመጨረሻ ጊዜ ከማድሪድ ጋር የተገናኙት በ2005/2006 የውድድር ዘመን በቻምፒየንስ ሊግ የጥሎ ማለፍ ጨዋታ ላይ ሲሆን በወቅቱ የስፔኑ ኃያል ክለብ ሪያል ማድሪድ አንድ ለዜሮ በሆነ ውጤትም ማሸነፍ ችለው እንደነበር የምናስታውሰው ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ለዕለተ ማክሰኞ የምሳ ሰዓት ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን ምስጋናችንን ለእናንተ ማቅረብ እንወዳለን። ቋድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ወደ እናንተ የምንመጣ ይሆናል። በምሽቱ ፕሮግራማችን ዳግም እንገናኛለን። እስከዛው ድረስ ግን መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምንመኘው። በቀጣይ ፕሮግራሞቻችን መልሰን እንዳግም እንገናኛለን። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።